ያ ልጅ ከብቶችን አስገባቸው። አበባዋ መጣ። ምን ያስገባቸዋል? እኔ ሲቀርብኝ ያስገባቸው እንጂ አሁን እኔ እኮ ወዴት እንደሄደ አልመጣም። በዚህ ሰዓት የለም። ወህ ማን የት ተብሎ ይሄዳል? እናንተ አሁን በዚህ ሰዓት ወዴት ሄዶ ነው? እኔ ምኑን አውቄው። ዘላለም ጋይዶ ይሁን እዛ ማ ቢጨንቀኝ፣ እጄ አይቼው መጣሁ። የለም አልመጣም አለኝ እና ወዴት ሄደ? እኔ ምኑን አውቄ። ያቺ ልጅስ እንግዷ

እሷማ እኔ እንጃለት። አሁን ነበረች ዛሬ አይተሻት? አልቀኑም ሙሉ ነበረች። አሁን አሁን የወጣች እሷማ። ትንሽ ቆየሽ፣ ነገሩ እንደ እሷ የእዛ ሆዳ ነዋ። እንግዲህ የሚሆን ወደ አንዱ ቦታ እሱ እስከ ቅድም ኋልኋል ሆኖ ተከትሎ የወጣ ኋልኋል ሆኖ ተከትሎ የወጣ። እህ እሷ እናት ይዘው ሄደች። እህ ይው ደግሞ ሌላ ሌላ ታምናት ሌላ ቡድን። እንዴት አይነት ምን ይሻለኛል? እኔ እኮ እንዴት ባደርግ ይሻለኛል እባክሽ

እሳ የምትሄደችበትን አልነገረችሽም? ኧረ የለም አልነገረችኝም። በዚህ ሰዓት በዚህ ሰዓት በዚህ አሁን በጊዜ በሚሰበሰቡበት ሰዓት እንዴት ልጁን ይዛው ትሄዳለች? እንዴት ባደርጋ ትሻለኛለች? ሴት እና እንዲሁ እናትሽ

ነበር ከተማ ሄጄ ካላገኘዋት እመዋን፣ እመዋን፣ እመዋን ሲልኝ የነበረ ጥሎ ሄዶ ነው። በቃ ከተማ ሄዶ ነው። ምን አውቄ፣ ምን አውቄ። የምን ሄዷል? ለአንድ ሁለት ጊዜ ሄዷል። ከተማ ሄዷል። እሷ ቤት እሷን ቤት የማያውቀውም

እና አብረሽ አልነበረም? ከአንቺ ጋር አልነበረም? አዎ። አንቺ የት ደበርሽ ሄዶ ይሁን? ኧረ እዛ አይቼዋለሁ። እንደው ደርሼ ልምጣ ካላል ቆይ፣ እስኪ አይቼው ልምጣ

ልጅ አባዋ እንደው የሆነ እንደው ብር ነገር እንደው ወድቆ አግኝታችሁ? እኔ አላገኘሁም፣ እሷ አላገኘሁም። የለም እንደ ወድቆ ምናምን አግኝታችሁ? የለም እኔ እሷ አላገኘሁም አባዋ እውነትሽን ነው እ ምር የለም ዋ ብር የለም አላገኘሽም? አላገኘሁም። እውነትሽን ነው ነብሬት? እውነትሽን ነው። አላገኘሽም? እውነት አላገኘሁም እ ተይው የለም። ይበል ይጥፋ። አንቺ ደህና ወይ

ብር ብርቁ ብርቁ ነው ያበዋን ብር ይዞ ትሄዱ። ትናንትና እኮ ነግሮኛል ሊያደርገዋል ብር ወስዶ አረ ትናንትና ነግሮኛል። ትናንትና መዋጋ ልሄድበት ነው ብሎ እንደድ እንድ ነግሮኛል። ብርቁ እኮ ያላደረገውን ነገር አይናገርም። አይ እድሌ፣ አይ እድሌ። በቃ ያን ብር ይዞ ነው እንጂ ሄዶ እንደውስ

ያለ እዚህም ነው። እያከሰልክ ነው ለቡና ቢሆናት ብዬሽ፣ ለቡና ቢሆናት ብዬሽ። መድብ የለህም፣ ብርቁ? የለም አንተ ጋር ብርቁ፣ እውነትህን ነው።

ይህ እንዴት ያልተለመደ ነገር እንዴት ብርቁ ጠፍቶኝ ነው ይመጣል ይደርስ የት ይደርስ በኋላ የሚመጣ አንተ ቤት ነበረ መጨረሻው በኋላ ይመጣል አሁን ትንሽ ቆይቶ ይመጣል መምጣቱ አይቀርም ነ ነበር ሰሞኑንስ ይለኛ በቃ ህዶ ነው ከተማ

ሀይደማ ከተማ ከተማ ነው ከተማ ነው። እዛው እንደፈለገው ማን ተከትሎ ሄዳል? እንደፈለገው። ተው አረ፣ ከተማውን ታውቆት እሱ ተነስቶ የሚሄድ ወይ ጉድ! በቃ እዚህ ቤት ጉድ አላልቃለሁ እኮ እናንተ። የለም አይሆንም። እንግዲህ የለም አይሆንም አይሄድም። እንዴት ምንድን ነው ያስጠረጠረህ?

ዘላለም እንደው ደህና ነህ ግን፣ ምንድን ያስጠረጠርህ ነው? ምን ከተማ ሊሄድ ይችላል? ወደ የተጠረጠርህ ከለምጥ ነው። እሄዳለሁ እያለ ሰሞኑ ሲጮህ ነበር። አንተ ጋር መጥቶ ሲጮህ ነበር? ነበር እሱማ ሲል ነበር። ብርም ጠፍቶኛል። ብርም ጠፍቶኛል። ለትክ ነው። ያውም ጤቄት ብር እንዳይመስልህ።

ሙት በለይ እውነት ይሄ ልጅ ዶ እንዳይሆን የለም። ኪሴ ውስጥ ብር ነበረ፣ ኪሴ ውስጥ የለም። አሁን ይቺን ምንጭ አታደርገውም ብዬ እንደውም ዝም ብዬ እንዳልቆጣት ቀስ ብዬ ነው የጠየኳት። ረሱ ታገኘ ማንሳቱን አይተው እናቴ አንተዬ ብሩንም አያውቀውም። አምሳ ብር አይደል የሚያቀሱ፣ ሁለት መቶና መቶ ብር ነው ያለው።

አጅር ምን ይሆናል ብለህ ነው? እንዴው ግን ከተማውን አያውቁም። አየህ ማይህ መኪና ነገር አላገኘሁም እንጂ እንዴው መኪና ውስጥ የማልገባብን እንጂ እንዴው መኪና አላገኘሁም ነው በግድ አይደለም። ይመጣ ምን አንተ

የሚሻለው ወይ ጉድ በሌውልህ። እኔ እንግዲህ መቼም አልተከተልኩህም። ኧረ አንተ እንደው በጉልባን ይብላህ፣ በጉልባን ቀን ብላህ ልድ። በዚህ ለጠሎትህ ሐሙስ በየት ልድ? በየት ልድ? አሁን ልድ? እስኪ ልሞክር። ትራንስፖርት የለም የለም። ተረጋጋ። እንትን አሁን እህት ነው የምትሄድ በእግር ተርም